ነፍሰ ጡር አልትራሳውንድ ተነስታ በአልትራሳውንድ ላይ እጅ ምልክት ይታያል፣ ልጁ ላይ ህፃኑ ላይ ማለት ነው። እና ምንድነው ታሪኩ ብዬ ገብቼ ቼክ ሳረግ በጣም ደግሞ ሞር ታሪኩ ኢንስፓየር ያደርጋል እና ታሪኩ እንደዚህ ነው። አማንዳ ፎስተር ትባላለች፣ ኬንታኪ ውስጥ አሜሪካን ሀገር የምትኖርናት። አምስት ልጆች አሏ፣ ስድስተኛውን አርግዛለች እና ኤቭሪ ታይም አልትራ ሳውንድ ለመነሳት ስትሄድ ጸሎት ታደርጋለች። የምትጸለው ጸሎት ደግሞ ሁልጊዜ ጊዜ እግዚአብሔር ሆይ በልጄ ላይ እጅን አሳርፍ፣ ፕሮቴክሽን ጥበቃው እንዳይለይ የእግዚአብሔር ጥበቃ ሁሌ ከአልትራሳውንድ ከመግባቷ በፊት ተንበርክካ ትጸልያለች እና እና አንዱን ቀን በተመሳሳይ ሁኔታ የአልትራሳውንድ ቼካፕ ነበረባት። ከዛ በፊት ሁእንደምታደርገው ሁሌ እንደምታደርገው ተንበርክካ ትጸልያለች። ከዛ አልትራሳውንዱ ትነስ ከተነሳች በኋላ ፒክቸር ይሰጧታል ያንን ፒክቸር ይዛ ወደ ቤት ትሄዳለች። አልከፈተችውምና የመጨረሻ ልጇ ቤሊ እሷ ትከፍተውና አንዩዥዋል የሆነ ማለት ያልተለመደ ስለሆነ ህፃኗ እንግዲህ እናቷ ጋር ወስዳ ታሳያታለች። ማሚ ሉክ ትላታለች። ያው ፒክቸሩ ላይ እጅ ምልክት አለ ዋደ እዛት ብላ ትነግራታለች። እናትየው በጣም ደንግጣ አይታ እንግዲህ ሶሻል ሚዲያ ላይ ገብታ ታጋራለች ማለት ነው። እና የጸለችው ጸሎት መልስ እንዳገኘ ማለት ነው። እና ኢትስ አሜዚንግ ስቶሪ ማለት በቃ እግዚአብሔር ምን ያህል ፕሮቴክሽኑ በልጇ ላይ እንዳለ ምልክት ሰጣት። እንግዲህ ተመልከቱ የእጅ ምልክት ነው፣ ኤግዛክትሊ ያጠጋ አርገን ማየ ነው። በጣም የሚገርም ፒክቸር ነው። እና የእጅ ምልክት፣ የቀኝ እጅ ምልክት ነው የሚያሳየው። እና በጣም የገረመኝ ነገር ደግሞ እሷ ኢሚዲትሊ አለማየቷ ነው። አንዳንድ ጊዜ ምንድን ነው እግዚአብሔር የጸለይነውን ጸሎት እንደሚሰማ እኛ ብንዘነጋውም እንኳን ማይሰማ የሚመስለን ቢመስለንም እንኳን እግዚአብሔር ግን እንደሚሰማ በተለያዩ ምልክቶችን ያሳየናል። እና ይሄ በጣም አስተማሪ ነገር ነው። በተለይ ልብ ብሎ ለመረመረ ሰው እግዚአብሔር መሀል ጸሎታችንን እንደሚሰማ በእምነት ከጠየቅነው ደግሞ እሱ ፈጣን ነው። ልክ እንደዚህ እናት ማለት ነው ሁሌ የምትጸልዩን ጸሎት እንደተሰማላት እግዚአብሔር በእምነት የምንጠይቀውን ነገር በሙሉ ይሰማናል እና ከኛ የሚጠበቀው ማመን ብቻ ነው። በእምነት ሁሉ ነገር ይቻላል ብዬ አምናለሁ እና ትልቅ ትምህርት ለእኔም ጥሎልኝ ያለፈ ነገር ነው። አንዳንድ ጊዜ ከጭንቀታችን ከመከራችን ብዛት እግዚአብሔር የማይሰማ ይመስላል። ግን እግዚአብሔር ፈጥሮ ደራሽ ነው እና ክብር ለመድኃኔዓለም ይሁን። ከዚህ አልትራሳውንድ ፒክቸር ጋር በተገናኘ መጽሐፍ ቅዱስ ላይ ያገኘሁትን ክፍል ላንብብላችሁማ አንደኛው ጀርማያ ላይ ነው የሚገኘው። ትንቢተ ኤርሚያስ ምዕራፍ አንድ ቁጥር አምስት ቁጥር ስምንት ሙሉን አንብቡት። በሆድ ሳልሰራ አውቄያለሁ፣ ከማሕፀንም ሳትወጣ ቀድሼያለሁ፣ ለአሕዛብም ነቢይ አድርጌያለሁ። ከሆድ ሳትወጣ እንግዲህ አስቡ፣ እግዚአብሔር ከማሕፀን ጀምሮ ሃው ይፕሮቴክት። መዝሙረ ዳዊት ምዕራፍ 39 ቁጥር 13 ደግሞ እንዲህ ይላል አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኛልና። ወደ ላይ ከፍ ብላችሁ ስታነቡ ደግሞ ቁጥር አስሩ ላይ በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች። ቀኝ ትይዘኛለች። ሳይገርም ይሄ ፒክቸር እኮ በቃ ተመልከቱ። የአልትራሳውንዱን ፒክቸር ቀጥታ ቀኝ እጅ ነው ያረፈው ህፃኑ ላይ ማለት ነው አልትራሳውንድ ፒክቸሩ ላይ እና ኢትስ አሜዚንግ እና እምነታችንም በእግዚአብሔር ላይ እናዳብር ላለው እንግዲህ በእኔ በኩል ጨርሻለሁ። መልካም ጊዜ ይሁንላችሁ።